ሰላም እንዴን ናችሁ የቻናል ቤተሰቦች ዛሬ ደግሞ ከለቅሐ ሚል ግስ ተነስተን እስከ መጨረሻ ያለውን የምናይ ይሆናል። ሰብስክራይብ፣ ላይክ፣ ፎሎ እያደረጋችሁ የሚጨመር ካለም ይህንን ጨምርልኝ እያላችሁ እንድትከታተሉ የሚችል በአክብሮት እጋብዛለሁ። እንደተለመደው ያው ከለቅሐ አበደረ የቀደሰ ነው ሰርዌነቱ። ስለዚህ በቀደሰ ሰርዌነት እስከ መጨረሻው ድረስ እናርባለን ማለት ነው። እንደተለመደው ከአላይ አንቀጽ ጀምረን እስከ መጨረሻ ያለውን ሁሉ የምናይ ይሆናል። በድጋሚ አብራችሁን ቆዩ። ከላይ አንቀጽ ይለቅህ ያበድራል ዘንድ አንቀጽ ይለቅ ያበድር ዘንድ። ትእዛዝ አንቀጽ ይለቅ ያበድር። ይሄ ከእስካሁን ስናረባው ከቆየ ነው ይለያል። የተለየበት ምክንያት ምንድን ነው? የቀደሰ ነው ሰሩ የነቱ። የቀደሰ ስለሆነ ይቀድስ ይቀድስ ይቀድስ ነው የሚሆን። ስለዚህ በዛ ይወርዳል ማለት ነው። ንዑስ አንቀጽ ወይም አርስት የሚባለው ለቅሆ ለቅሆት ቀድሶ ቀድሶት እንዳለው ማለት ነው። ማበደር ይሆናል። ውስጠዘ ዘእደው የወንዶች ሳድስ ቅጽል ወይም ውስጠ ዘ ውስጠ ዘ ማለት በነገራችን ላይ ዘ ውስጡ ላይ ያለችበት አይው ልቁ አለ አሁን ለምሳሌ ቅዱስ እንዳለ ልቁ አለ ከዛ ያበደረ የሆነ የአለችበት ማለት ነው። አበደረ አይደለ አማርኛው ያ ያረገው የአመል ነው። የአበደረ የሆነ የሚያበደር የአበደረ የነበር ብሎ ይፈታል ማለት ነው። ስለዚህ ዋነኛው ነገሩ ልቁህ ልቁህ የተባለው ይሄኛው ምኑ ነው ማለት ነው። ውስጥ ወይም ሳድስ ቅጽል ነገር ግን የሚጠብቅ የሆነው የቀደሰ ሰው ቤት ምስል ስለሆነ ነው። ውስጥ ዘ የተባለ ደግሞ ልቁህ ብሎ ቀጽል ሆኖ ነገር ግን ይህን ሲፈታ ይህን የሚያመጣ ማለት ነው። ውስጥ ዘ ዘ አንስት ቅድም አይተናል፣ አለ ለወንዶችን አሁን ደግሞ ለሴት ልቅህት የሆነ ያበደረች የሆነች ያበደረች የምትሆን ታበድር የነበረች ተብሎ ይፈታል ማለት ነው። መስም አው ባይድ ቅጽል የወንዶች ማለት ነው ዘዕደው። መለቅህ፣ መስተለቅህ፣ መስተላቅህ። ያበድር የነበረ የሚያበድር፣ ያበድር የነበረ ይህ ምን ተቀይሯል? ልብ በሉ። የቀደሰ እስካሁን አላየንም ነበር። አሁን ግን መለቅህ ሆነ። ለምን እንደዚህ ሆነ? ከታካላችሁ ወይ የቀደሰ ስለሆነ መቀድስ ነው እንጂ መቅድስ ተብሎ እንደቀተለ መቅትል ተብሎ አይወርድም። መቅትል መስተቅትል መስተቃትል ነበር። የቀደሰ ደግሞ መቀድስ መስተቀድስ መስተቃድስ ይሆናል። የአንደኛው የሦስተኛው የቀደሰ መስንቅጽል እና መጨረሻ ባይድሜላል ምናገኝ ከሆነ አይጠብቅም። ይህንን ልብ ማለት መቻል አለባቸው ማለት ነው። መስተላቅህ ይላል እንጂ መስተላቅህ ብሎ የቀደሰ ነው ምንጊዜም ብሎ አይጠብቅም። እንደቀደሰው ቀደሰው መስተቃትል እንዳለው መስተላቅህ ይሆናል ማለት ነው። እሺ መስም አው ባድ ቅጽል ዘአንስት የሴቶች ሲሆን ደግሞ መለቅት፣ መስተለቅት፣ መስተላቅት ያበደረች የሆነች የምታበድር ታበድር የነበረች ተብሎ ይፈታል። መድበሉ ወይም የጋራ ስም ሲሆን ደግሞ ቀተልት ነበር ያልነው፣ አይለ ለቃየት ይሆናል። ጠብቆ ነው የሚሄደው። መድበሉ የቀደሰ ለቃየት ይሆናል። ያበደሩ የሚያበድሩ ያበድሩ የነበሩ ተብሎ ይፈታል። ዘመድ ዘር ልቃህ። ይሄ ዘመድ ዘሩ እንደ ልምዱ ነው ማለት እንደ ግኝቱ ነው። ነገር ግን የሚጠብቅ አለ የሚላለም አለ። ስለዚህ ልቃህ ብሎ ብድር ይሆናል። ምክንያቱም ዘመድ ዘር ያው የአንቀጹን ስም ስለሚይዝ ወይም የግሱን ስም ስለሚይዝ ማለት ነው። ጥሬ ዘር የሚባለው ደግሞ ልቃሄ፣ ይሄ ይጠብቃል። ቅዳሴ እንዳለው ልቃሄ ብሎ ብድር አሰጣጥ፣ ይህ ግብሩን ነው የሚገልጽልን። ጥሬዘር ሁሉ ጊዜ ግብር ነው የምንገልጽበት ማለት ነው። ልብ ማድረግ ያለባችሁ ነገር ደግሞ ቢኖር ሰሩ የሁ ለቀደሰ ዘኮነ ግስ ሀሊፎ እንዘ ያህል ልብሳቢ ዘር አለው ኣቶ ዘኩሉ ኣኩ ብእንተዝ ለዝግስ ኣልወቱ ሳቢዘር ኣቶ መጋቢ ምስጢር ስማቸው ያወፅ ወቱ በከመ ያሪ ድሽፈረው ኣልወቱ። ምንድን ነው የቀደሰ ሰርዌ የሆነ ግስ አልፎ አልፎ ምን ሳቢዘር ይኖረዋል። ነገር ግን የሁሉ አይደለም። ስለዚህ የዚህ የለው ምን የሚለን ባሕቱ፣ ነገር ግን ይህ ስማቸው መጋቢ ሚስጥር ስማቸው የተባለው ትልቁ መጽሐፍ አይታችሁት እንደሆነ ካላችሁ፣ ወይ በሶፍት እንኳን የተለቀቀ አይመስለኝም። በሃርዱ ብትገዙት ደስ ይለኛል። እኔም ከሰው ተቀብዬ ስላየሁት ነው የሆነብን እንጂ መጽሐፉ መኖር የለኝም። እርግጥ ግን በጣም አሪፍ ነው። ያወርደዋል አሁን እኔ እንደ እያረባሁት እንዳለውት እየፈታ እያረባ ይሄዳል ማለት ነው ያሬድ የሽፈራው ደግሞ የቀደሰን ሳቢዘር አያወጣም። ይሄ አወጣጣቸው ነው ህጋቸው ነው ማለት ነው። ባይድ ዘር ምልቃ ማበድሪያ ቅድም እንግዲህ ባይድ ምላድ ብለናል አይደለ? አሁን ደግሞ ባይድ ዘር ሳይጠብቅ አገኘ ነው ማለት ነው። ሶስት አደረግነ ማለት ነው።

ስለዚህ ማስታወስ ያለብን ሳልሳይ ባይድ ቅጽሉ እና ጥሬ ምዕላሉ ባይድ ዘሩ እንደማይጠብቅ ማስታወስ መቻል አለብን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።